ዛሬ በእናንተ ጥያቄ መሰረት አዳዲስ ሰዎችን ይዘን መትናል ማለት ነው። ዛሬ የምንገኘው በዳኒ ፈርጥ ነው። ለእናንተ የሚመጡን አልባሳትን እየያዝን ለመምጣት በየጊዜው ጥረት እናደርጋለን። ዛሬ ደግሞ በእርግጠኝነት የምትኮሩበትን ሱቅ ይዘንላችሁ መጥተናል ማለት ነው። በመጀመሪያ እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንኳን ደህና መጣችሁ። እናመሰግናለን። ዳኒ ፈርጥ ማን ነው? እኛ ሙያህን እናውቀዋለን። እውነት ነው፣ ሙያህን በደንብ አድርገን እናውቀዋለን። ለተመልካቾቻችን በመንገር ምን ያህል ጊዜ በስራው ቆይተሃል? እንተዋወቃቸው። እሺ፣ ስሜ ዳንኤል ይባላል የድርጅት ስም ደግሞ ዳኒ ፈርጥ ይባላል። እንግዲህ በሙያዬ ዲዛይነርና የጥልፍ ባለሙያ ነኝ። ከዚህ በፊት እንግዲህ ላለፉት ስድስት ዓመታት ለተለያዩ የባህል አልባሳት ሱቆች እንዲሁም ለራሴ ሱቅ ትልልቅ የሙሽራ የፕሮግራም ልብሶችን ዲዛይን በማድረግ እንዲሁም የጥልፍ ስራዎችን በመስራት ነው የምታወቀው። አንተም ታውቀኛለህ በፊት እንተዋወቃለን። አሁን ደግሞ ለየት ብለን በአዳዲስ ልብሶች በዩቲዩብ ፕላትፎርም ደንበኞቻችን ልናገለግል መጥተናል ማለት ነው። እንግዲህ ደንበኞቻችን የፈለጉትን አይነት አይነት ልብስ የፈለጉትን አይነት ዲዛይን ኦርደር ቢያደርጉ ወደ ድርጅታችን መ ኦርደር ቢያደርጉ ጥራቱን ጠብቀን ጊዜውን ጠብቀን ከተባልነው ጊዜ ቀደም ብለን እናደርሳለን። እንግዲህ ይሞክሩንና እናያለን ነው ዛሬ እንደ መጀመሪያ ምንድነው ልታሳየን የተዘጋጀው? ዛሬ እንግዲህ እንደ መጀመሪያ ላሳያቸው የተዘጋጀበት መካከለኛና ትልልቅ የፈርጥ ልብሶች አሉ፣ የተዘጋጁ ኦርደር ተደርገው የነበሩ እነሱን እናያለን። ከዛ በመቀጠል አዳዲስ ገበያ ላይ ያሉ ሽመና ልብሶች አሉ። አሁን እንግዲህ እንደምታያቸው እነዚህ የፈርጥ ልብሶች ናቸው። ሙሉ በሙሉ የራሳችን ስራ ነው። ያንተ ስራ ነው? የራሴ ስራ ነው። ይህን ዲዛይኑ ራሴ ነው የማደርገው። የጥልፍ ስራውንም ልጆች አሉኝ፣ ወርክሾፕ ላይ ራሴ ነው ስራ የምሰራው። እነዚህን ስራዎች እንግዲህ እኔ የሰሯቸው ስራዎች ናቸው። ወደ መጀመሪያው ልብስ ስንሄድ፣ ይህ ልብስ እንደምታየው በጣም የሚያምር ጎመን ከለር ነው። መቶ ቁጥር ነው የምንለው በእኛ በሙያችን። የሚያምር ነው። ሰፊ ሆኖ ግን የማይከብድ ልብስ ነው። ምክንያቱም ዲዛይኑ ነው ሰፊ ያደረገው እንጂ ብዙ ጥልፍ ያልበዛበት አይነት ልብስ ነው። ጥልፉም ደግሞ ልስልስ ያለ በጣም ደስ የሚል አይነት ጥልፍ ነው። በዲጂታል ማሽን ነው የምንሰራው። ቆንጆ አድርገን የሰራ ነው። ፈርጦች ገብተውበታል። የሚያማምሩ ፈርጦች እዚያ ጋር ትልልቅ ፈርጦች በጣም ሻይን የሚያረጉ ሬንቦ ከለር ፈርጦች ናቸው። ትልልቅ ፈርጦች ናቸው። ያማምራሉ። ፈርጦ የተተከለበት ደግሞ በማሽን ስለሆነ አንተን መጠህ ያለ ወርክሾፕ እንዳየኸው በማሽን ስለሆነ ፈርጥ ምነ ተክለው መቼም ቢሆን የማይነቀል ነው፣ አይነቀልም። እንደዚህ አይነት ጥልፎችን ስንሰራ በሶስት አይነት መነን ነው የምንጠቀመው። ምክንያቱም ጥልፉን መሸከም እንዲችል ከስር ደግሞ ደብል አድርገን የምንሰራው ደብል የሚደረገው እንዳልኩ ይሄ ነጭ እንዲሆን በደንብ ያደምቀዋል፣ ከስር። ከዛ ወገቡ ላይም ሲገጠም ጥንካሬ ይኖረዋል ልብሱ። ለዛ በሚል ደብል ተደርጓል። ከዛ ደግሞ ነጭ ገበር ተጠቅመናል። ሙሉ በሙሉ ከወገብ በላይ በጥልፍ ነው የተሰራው። ሸፒ ነው የተደረገላት፣ የደንበኛችን ፍላጎት ነው። ሙሉ ሜዠርመንቷን ስለምታውቅ ልኬቷን ላከችልን። እንደዚህ አድርገን በሸፕ ሰርተነዋል። ከዛ ሙሉ በሙሉ ጥልፍ ነው የተደረገላት። የፊት ለፊቱ በኩል አንገቱ ሀ ቅርጽ ነው የተደረገው። ሀ ሆኖ ግን ጌጥ እንዲያሳይላት ሰዓት አድርገን የሰራ ነው። እጅ በቅጠል ተደርጎ የተሰራ በመነን መነኑ ደብል ተደርጎ የተሰራው እንግዲህ፣ ይሄ ልብስ እንደዚህ ምር ብሎ ተሰርቶ 32 ሺህ ብር ድረስ እንሰራዋለን ማለት ነው። ወደሚቀጥለው ልብስ ስንሄድ ደግሞ ይሄ ልብስ እንግዲህ የሚያምር ልብስ ነው። እንደምታየው ከስር ኔቪ ብሉ የሚባል ጠቆር ያለ ከለር ነው የተጠቀም ነው፣ ያምራል። ከዛ ፒች ከለር በጎልድ ሚክስ ተደርጎ ነው። ከዛ ማሰሪያ ከለሮችም አሉ። እዚህ ጋር ዳርክ ብራውን ከለር ነው፣ ቸኮሌት ከለር የምንለው ማለት ነው። ዚግዛግ ተደርጎ ዲዛይን አድርገ ነው በጣም የሚያምር አይነት ዲዛይን ነው ያለው። ይሄን ዲዛይን እንግዲህ ሌላ ልብስ ከስተመራችን ሰጠችን እና ከዚህ አሻሽላችሁ በራሳችሁ ዲዛይን ጨምሩበትና ስሩልን ተብለን የሰራነው ይህ ዲዛይን አይታወቅም። ኃላፊነት ተሰጥቶን ከለሩን ደግሞ የምትወደውን ከለር ነገረችንና በዛ እንድንሰራላት ታዘዘችን። ከዛ ደግሞ ሳምፕል አሳየናት ከወደደችው በኋላ ነው ይህን የሰራንላት። እንግዲህ በጣም የሚያምር ተደርጎ ነው የተሰራው። እንደምታየው ከለሮቹን እዚህ ጋር በትንሽ ዳይመንድ የሚመስሉ ግማሽ ግማሽ ዲዛይኖች አሉ የገቡበት። ያምራል በጣም ዳር ላይ ደግሞ እዚህ ጋር መስቀል እንዲገባላት አልፈለግም የፈለገችም እንዲያልቅ ሙሉ በሙሉ ወራጅ ሆኖ እንዲያልቅ ከታችኛው ጋር እንዲገጥምላት ነው የፈለገችው። መስቀል ወይም ፍላወር አልፈለገችም። ደንበኞቻችን ግን ማዘዝ ቢፈልጉ እዚህ ጋር መስቀል እንፈልጋለን ወይ ፍላወር እንፈልጋለን፣ የተለየ ዲዛይን እንፈልጋለን ቢሉ በእጃችን ስለሆነ እኛ እንደፈለግን አድርገን እንሰራዋለን። ቆንጆ ተደርጎ ነው የተሰራው። እንግዲህ በሶስት አይነት መነን ነው የምንሰራው። ደብል ነው እንደነገርኩ ደብል አድርገን ነው የምንሰራው። ልብሱ ነጭ መሆን ስላለበት፣ ከበድ ማለት ስላለበት፣ ከዛ ደግሞ ነጭ ገበር ተጠቅመናል። አንገት አራት ማዕዘን ከፈት ያለን ያደረግ ነው። ይህም የደንበኛችን ፍላጎት ነው። እጅየው ደግሞ እንደምታየው እጅየ አጭር ነው የተሰራላት። እጅየዋ ትንሽ ሽንሽን አላት። እጅየው ደግሞ ኦፈር እንዲላት ስለፈለገች ስቲከር ተጠቅመናል። ከዚህ ጋር ማች እንዲያደርግ ማለት ነው። በመነንም መሆን ይችላል፣ ለደንበኞቻችን ፍላጎት እንግዲህ። ይሄ ልብስ እንደዚህ አምሮለት በጣም ቆንጆ ሆኖ ተሰርቶ 28 ሺ ብር ድረስ እንሰራዋለን። ወደሚቀጥለው ልብስ እንሄዳለን። ይህን ልብስ እንዴት አየው? እስኪ አስተያየት ስጥበት። ከማቴሪያሉ ጀምሮ እንግዲህ ይሄኔ የእኔ የፈጠራ ዲዛይን ነው ሳምፕል አድርጌ የሰራሁት ልብስ ነው። እንግዲህ ዲዛይኑን የትም ቦታ አይገኝም። ይሄ አዲስ ነው ራሴ የሰራሁት ነው። ምናልባት ከዚህ በኋላ ወይም ቪዲዮ ካዩ ወይም ፎቶ ከተገኘ በኋላ ሊሰሩት ይችላሉ የትም ቦታ። ከለሮቹም የራሴ ምርጫዎች ናቸው ሙሉ በሙሉ ያንተ ውጤት ነው። ሙሉ በሙሉ የኔ ውጤት ነው። ማቴሪያሉም እንደምታየው እንግዲህ ቆንጆ ማቴሪያል ነው። ለፕሮግራም ይሆናል ብዬ ነው እንደ ሳምፕል የሰራሁት። ይሄ ማቴሪያል እንግዲህ በጣም የሚያምር ነው። መነን ሆኖ መነኑ ግን ጎልደን ገብቶበት፣ ጎልደን ሻይን ገብቶበት አብሮ የተሸመነ ነው። በጣም የሚያምር ውፍረቱን እንደምታየው ነው ላይታይ ይችላል ለካሜራ ምናልባት፣ ግን በጣም ለስላሳ እኔ የምተማመንበት አይነት ማቴሪያል ነው። እንግዲህ አዲስ ሳምፕል ነው። ማንኛውም የፕሮግራም ልብስ በዚህ ማቴሪያል ስሩልን ብለው ቢጠይቁም መስራት የምንችለው አይነት ትንትን ነው። እንግዲህ ዲዛይኑም እንደምታየው ቀለል ያለ ከለሮችም ዝም ያሉ ከለሮች ነው የገቡበት፣ ያምራል። ፈርጦችም ሙሉ በሙሉ ፈርጥ ገብተውበታል። ምናልባት ለካሜራ ላይታይ ይችላል፣ እንደዚህ እናሳያቸው። ፈርጦች ገብተውበታል። እንግዲህ በጣም የሚያምር ቆንጆ ልብስ ነው። የዚህ ልብስ የአርብ ስፋት 75 ሴንቲሜትር ድረስ ስለሚሄድ አራት አርብ ነው የተጠቀም ነው። አራት አርብ ሰባ አምስት ሴንቲ ማለት ሲገጣጠም ልክ ኖርማል መነን አምስት አርብ እንደሚሰራው ማለት ነው። ስፋቱ በጣም ሰፊ ነው የሚሆነው እና ያምራል። እንደምታየው እዚህ ጋ እንዳልኩ ሙሉ በሙሉ የእኔ ዲዛይን ስለሆነ አዲስ ዲዛይኖችን ተጠቅሚ ያለው አንገቱ በጣም ከፈት ያለ ነው። ጌጥ ማድረግ ቢፈልጉ እንዲሁ ደግሞ የተከፈተ ልብስ መልበስ የሚፈልጉ ከስተመሮቻችን ስላሉ እንደ ሳምፕልም ስለሆነ አንገቱን ከፈት አድርጌ ነው የሰራሁት። እዚህ ጋር እንደምታዩ ዚግዛግ የሆኑ ዲዛይኖች አሉ። ዚግዛግ የሆኑ ዲዛይኑ ልሙጥ አይደለም። እንዳንገት እንደዚህ ፍላት ተደርጎ አይደለም የተሰራው። ይሄ ልብስ እንግዲህ እንደዚህ አምሮለት ቆንጆ ሆኖ ተሰርቶ 27 ሺህ ብር፣ ደስ ይሰራል ማለት ነው። 27 ሺህ ብር። እሺ፣ ወደሚቀጥለው ልብስ ስንሄድ ደሞ ይሄ ልብስ በጣም የሚያምር ልብስ ነው። የተለያዩ ከለሮችን ሚክስ አድርገን የሰራ ነው ልብስ ነው እንግዲህ እስኪ ጥልፉን ቼክ አድርጉ። ለስላሴ በጣም ቀላል ነው፣ ቀላል ነው። በዲጂታል ማሽኖች ስለሚሰራ ደስ የሚል ነው። እንደምታየው ፈርጦቹ ብዝት ብሎ ገብተውበታል። ያምራል በጣም ደስ ይላል። እንግዲህ ከለሩ ይሄ ለሙስሊም ከስተመራችን የሰራ ነው ነው። እንግዲህ እዚህ አካባቢ መስቀል ሊገባበት ቢሉ ከስተመሮቻችን እንደፈለጉት ዲዛይኑ ማስተካከል እንችላለን። ቴዲ ወደ ወገብ በላይ ስራው ስንሄድ ያምራል። በሸፕን የተሰራው ቀበቶ ላይ ትንሽዬ ጥልፍ አድርገንበታል፣ ውበት ስላለው እራሱን የቻለ አንገቱን ደግሞ እንደምታየው ክብ ነው ኖርማል ክብ ግን አይደለም፣ ወደ ሀ የሚጠጋ ነው። ጌጥ ማሳየት እንዲችል ትንሽ ከፈታ አድርገዋል። ብዙ የተከፈተ አይደለም። የእናቶችን ቢሆን ኖርማል አንገት የሚባል አይነት ነው። እጁ ደግሞ በቅጥል ነው የተሰራው። እጅ በቅጥል ተሰርቶ ግን እዚህ እጁ ላይ የተወሰኑ ጥልፎችን አስገብተንላታል። እንደዚሁ ስለፈለገች ማለት ነው። እጁንም እንደምታየው ቆንጆ ሆኖ ተሰርቶላታል። ያምራል እጅ በዚህ ፐር ነው ያደረግንላት። በቁልፍ መደረግ ይችላል። እንደፈለጉት ነው መሆን የሚችለው። የነሱ ኦርደር ነው። ብቻ ይሄን የመሰለ ልብስ እንግዲህ ጽድት ብሎ 36 ሺ ብር ድረስ በዚህ አጋጣሚ ቴዲ አዲስ ዲዛይን ማሰራት ለሚፈልጉ ከስተመሮቻችን ለምሳሌ የሰርግ ፕሮግራም ይኖራል፣ የምርቃት የፈለጉት አይነት ተለቅ ያለ ፕሮግራም ሲኖርባቸው ማንም ያለበሰውን ዲዛይን መልበስ እንፈልጋለን፣ እንዲሰራልን እንፈልጋለን ብለው ቢጠይቁን እንፈጥራለን። ልብሱ ገና ሳይቆረጥ ሳይሰራ ሙሉ ዲዛይኑ ሲያልቅ ምን ይመስላል የሚለውን ኮምፒውተር ላይ ሰኮምፒውተር ላይ እንሰራዋለን። አሁን ተሻሽሏል፣ ስራ ዲጂታላይዝ ይሆናል ስራ እና እንደዛ ነው እኛ የምንሰራው ዲዛይን። ለትልልቅ ቤቶች የምንሰራው ዲዛይን እንደዛ ነው። ኮምፒውተር ላይ ያልቃል። ከዛ የሚፈልጉት አይነት ከለር ይገባና ይላክላቸዋል፣ በሶፍትዌር መልኩ ማለት ነው ከወደዱት አውጥተን እንሰራዋለን ካልወደዱት ደግሞ የሚቀየሩትን ፓርቶች አስተካክለን ከዛ በኋላ አውትፑት ምን ይመስላል የሚለውን ሰርተን ነው የምናሳየው። ስራችንም በዚህ መልኩ ነው የምንሰራው። እንዲሁ የፎቶ ልብስ ብቻ ሳይሆን የምንሰራው አዲስ ክሬት ማድረግ እንችላለን። እሺ፣ ወደሚቀጥለው ልብስ እንሄድ። እንግዲህ ለቤተክርስቲያን መሆን የሚችል ነጭ ልብስ ነው። በጣም ያምራል። እንደምታየው ይሄ ዲዛይን በሌላ ከለር ነው ሲሰራ የነበረው ከዚህ በፊት። ግን ይሄን ዲዛይን ለየት አድርገን በነጭ ልብስ ሰርተነዋል ውበት ስላለው ስለሚያምር ብለን። እንግዲህ ጥልፉ በጣም ቀላል ነው፣ ሽመና ልብስ ነው የሚመስለው። ሶፍት ነው፣ በጣም ቀላል ነው። ፈርጦቹ ደግሞ እንደምታየው ብዝት ብሎ ለነጭ ልብስ ከነጭ ከለር ጋር የሚሄዱ አይነት ፈርጦች ነው የገቡበት። ብዙ ሻይን አያረጉም። ነጭ ልብስ እያሉ ብዙ ግዜ የሚጠይቁ ደንበኞች የነበሩ። እዩት እስኪ አዲስ ልብስ ነው ያያችሁ። ያምራል በጣም እንግዲህ ቅለቱም ደግሞ ደስ ይላል። ከዚህ ውጭም ደግሞ እንዲጨመርላቸው የሚፈልጉት ወደ ላይ ከፍ የሚል ዲዛይን ከፈለጉ፣ ይቀነስም ካሉ በፈለጉት መጠን መሰራት ይችላል። ዲዛይኑም የራሴ ስራ ነው፣ ጥልፉም የራሴ ነው። ስፌቱም በራሴ ልጆች የሚሰራ ስለሆነ ምንም እዚህ ላይ እንከን ማውጣትም አይቻልም። ቆንጆ አድርገን ነው የምንሰራው። ይሄ ዙሪያ ላስቲክ እንግዲህ ማጥበብ ማስፋት ይችላሉ። ከጎን በኩል ቦታ አለው፣ ያንን ማስተካከል ይችላሉ። ከዛ ውጭ ፍሪ ሳይዝ ተደርጎ ነው የተሰራው። እንደምታየው ለቤተ ክርስቲያን ሲሆን ሸፊ ባይሆን ብዙ ጊዜ ይመረጣል፣ እንደኔ ሀሳብ ማለት ነው። እና ሹራብ ስራ ተደርጎ የተሰራው ደረቱ ላይ መስቀል አድርገንባታል። እዛ እዚ ጋ ፈርጦቹ ገብተውበታል። እዚ ጋ በአራት ማዕዘን መጦ በቢ ነው የሚጨርሰው። ዳይመንድ እንላታለን። ችን ብዙ ጊዜ አንጠቀማትም የነበረ እስኪ ለነጭ ልብስ አዲስ ነገር ብዬ ነው በዛ የሰራሁት። ያምራል በጣም እንግዲህ ይሄ ልብስ ቆንጆ ሆኖ እንደዚህ ተሰርቶ እንግዲህ 22ሺ ብር ማለት ነው። 22ሺ ዋጋው አይገባውም፣ ርካሽ ነው። ግን ያው እንደ ሳምፕል ስለሆነ ለነጭ ልብስም ደግሞ ያን ያክል የተጋነነ ዋጋ መጥራት ስለሌለብን ነው። ያምራል በጣም እሺ ወደሚቀጥለው ልብስ እንሄድ። ይሄ ልብስ ሽመናና ጥልፍ ተቀላቅሎ የተሰራ ነው። ይሄ የምታየው ልሙጡ ከለር ጎልድና ሲልቨር ከለሮች ሚክስ ተደርጎ የተሸመነ ነው። መደቡ ማለት ነው። እቺኛዋ ሽመና ነች። አዎ፣ ከሽመናው ላይ እነዚህን ዲዛይኖች አስገብተን የሰራን ጥልፉን። ይሄ ልብስ ፎቶ አለው፣ ምናልባት የሚያውቁት ከሆነ ደንበኞቻችን ፎቶ አለው የተለቀቀ። ይሄ በጣም የሚያምር ነው። እንግዲህ ለአሻንጉሊቷ ትንሽ አጥሯታል። የከስተመራችን ቁመት ነው። ቁመት አጭር ስለሆነ ነው። አዎ እንግዲህ ያምራል እንደምታየው አልፎ አልፎ ደግሞ ፈርጥ እንዲበዛባት ስላልፈለገች ደንበኛችን አልፎ አልፎ ነው ያደረግንላት ፈርጡን። ያምራል እንደምታየው ስትንቀሳቀስ ሻይን ያደርጋል። ቆንጆ ልብስ ነው። ቡፍ ያለ ነው። ሐበሻ ልብስ ቡፍ ሲል ነው ያው ይጠረጠራል ደግሞ ሲቆይ፣ ሲጠረጠረ በጣም ውበት ይኖረዋል። ያምራል። እንግዲህ አንገት ስራውን ስናይ ደግሞ አንገት ቪ ነው የተሰራላት። አንገት ቪ ሆኖ ጥልፉ ብዙ ያልበዛ ነው ያለችው ብዙ ያልሰፋ ተደርጎ ነው የተሰራላት። ያምራል እንደምታየው። እንግዲህ ይሄ ልብስ አልቆ እንደዚህ በሚያምር ሁኔታ ተሰርቶ 27 ሺህ ብር ድረስ ይሰራል። 27 ሺህ። እንግዲህ ወደሚቀጥለው ልብስ ስንሄድ ይሄ ልብስ በጣም የሚያምር ቆንጆ የብትል ልብስ ነው። ያምራል። እንደምታየው እዚህ ጋር ቬጅ በወርቃማ ከለሮች ሚክስ ተደርጎ የተሰራ ልብስ ነው። እዚ አካባቢ ደግሞ እንደምታያቸው ትንንሽ ዳይመንዶች አሉ። ይሄ በዳርክ ብራውን የተሰራ ከለር ነው። ከዛ መሀል ላይ ደግሞ እንደ ፈርጥ ጎልድ ከለሮችን ተጠቅመዋል ሸማኔዎች። በጣም የሚያምር ቆንጆ ልብስ ነው። እዚ አካባቢ የመጣው ዲዛይን ደግሞ እንደ ሻዶ ስራን የሰሩት መነን ላይ የተሰራ ዲዛይን ነው። እንደምታየው ዳይመንዶች ተደርገው ተሰርተዋል። ያምራል። እዚ ጋር ወርቃማ ከለሮች ገብተውበት ቆንጆ የተሰራ ልብስ ነው። ያምራል። መነኑን ደግሞ ደግሞ እንደምታየው ሶስት አይን መነን ነው ከሁለት አይን የተሻለ ነው ሶስት አይን ተደርጎ ነው የተሰራው አዎ ለየት ያለ ልብስ ነው ያምራል በጣም ነጠላው እንደምናየው እንግዲህ መካከለኛ ጥለት የሚያክል ቆንጆ ነጠላ ነው ስፋቱን እንደምታየው ሰፋ ያለ ነጠላ ነው ተሰፍቶ ተቋጭቶ ሲታይ በጣም ውበት ይኖረዋል ከልብሱ ጋር እንግዲህ ይሄ ልብስ በማንኛውም አይነት አንገት አሰራር ቆንጆ ሆኖ ተሰርቶ 23000 ብር ድረስ ይሰራል ማለት ነው። 23000 ብር እሺ። ወደሚቀጥለው ልብስ ስንሄድ የሚያምር ብዙም ያልተካበደ ልብስ ነው፣ ግን ራሱን የቻለ ግሬስ ያለው ልብስ ነው። ያምራል በጣም። ይሄም ደግሞ ቬጅ ከለር በአብዛኛው ወርቃማ በዝቶበት የተሰራ ልብስ ነው። እዚህ ጋር ደግሞ ሶስት ዳይመንዶች አሉ በጣም የሚያምሩ ናቸው። ፐርፕል ከለር እና ኦሬንጅ ከለር ሚክስ ተደርጎ የተሰራ ልብስ ነው። ዲስትራይፕ ኦሬንጅ ከለር ሆኖ ውስጥ ላይ ደግሞ ፐርፕል ከለሮች ገብተውበታል። እዚህ ጋር ፍሬም ሰርተውለታል እንደ ንቅስ ልብስ የሚመስል ዚግዛግ ነገር ነው በጣም የሚያምር ልብስ ነው ይሄ መነኑ ደግሞ ሁለት አይን መነን ነው ሁለት አይኑ ኖ ምትት ብሎ የተሸመነ ቆንጆ መነን የሰሩት ያምራል በጣም ወደ ነጠላው ስንሄድ ነጠላው ደግሞ እንዲሁ ያልሰፋ ብዙም ያልተጋነነ ጠበብ ያለ የሚያምር አይነት ዲዛይን ነው። ከዚህ ዲዛይን ተቆርጦ የገባ ነው ዳር ላይ፣ ዳር ላይ ዝች ጋ ያለችው ዲዛይን ነው ቆርጦ ያስገቡት። አዎ እነዚህ ዲዛይኖች ማለት ነው ቆርጦ እዚህ ጋር አስገብተው ፍሬም ሰርተውለታል። ያምራል። እንደምታየው እንግዲህ ይሄ በማንኛውም የውገበ ላይ ያሰራ እንግዲህ በመረጡት ከስተመሮቻችን ቆንጆ አድርገን ሰርተን ሀያ አንድ ሺ ብር ድረስ እንሰራዋለን ማለት ነው። ሀያ አንድ ሺ ብር። እሺ፣ የሚቀጥለውን ልብስ ደግሞ እንደምናየው መካከለኛ ጥለት ነው። ብዙም ያልሰፋ ወደ 45 ሴንቲ አካባቢ የሚሄድ ነው። ከጉልበት በታች ነው። ይሄ አሁን ለቀለል ያለ ፕሮግራም መሆን የሚችል አይነት ልብስ ነው። በዝም ያለ ከለር ለሚፈልጉ፣ ፍዝዝ ያለ ልብስ ለሚፈልጉ ይሄ መሆን የሚችል ነው። ይፈልጋል ያው ይሉሃል እንግዲህ። አዎ ከስትመጣ ይነግረዋል። አዎ እዚሁ የከተማ ከስተመርም እንደሚለን ብዙ ፈዘዝ ያለ ልብስ ከጀርባም ነበር። እሱ እውነት ነው። አዎ እሱንም ስንሰራ ፈዘዝ ያለ ልብሶች ብዙ ተመራጭነት አላቸው። እና ይሄ ደግሞ ቆንጆ ፍዝዝ ያለ አይነት ከለር ነው ደስ የሚል ነው ነው። እንደምታየው እዚህ ጋ በፒንክ ከለሮች ፍሬም የተሰራለት ልብስ ነው ከላይና ከታች፣ ውስጡ ደግሞ አብሽ ከለር ሆኖ ወደ ቬጅ የሚሄድ ክሬም ከለር ያለው ነው። ቆንጆ ተደርጎ የተሰራ ነው። ነጠላውም እንደምታዩት ሽክፍ ያለ ጠበብ ያለች ነጠላ ናት። ቆንጆ ሆኖ ተሰርቶ አልቆለት። ዋጋው ተመጣጣኝ ነው 16 ሺህ ብር ማለት ነው። እሺ እንግዲህ ወደሚቀጥለው ልብስ ስንሄድ እንግዲህ ይሄ ልብስ የቤቱ ስፔሻል ብየዋል ነው አልኩት። በጣም በጣም የሚያምር ልብስ ነው ታውቀዋለ። በነገራችን ላይ ይሄ ልብስ በሌላ ከለር ብዙ ከለር ተሰርቷል። ይሄ ግን አሁን ገና ዛሬ የወጣ ከለር ነው። አዲስ ከለር ነው። በጣም ነው የሚያምረው። ቆንጆ ተደርጎ የተሰራ ነው። እንግዲህ እንደምታየው እዚህ ጋር ያሉት ዲዛይኖች መነኑ ላይ ነው የተሰሩት። የጀርባው መጨረሻው ላይ እንደዚህ በፍሬም ሳይዘጋ ዘጋ ሲቀር ውበት ይኖረዋል። እኔ ስትቀመቀም እንደዚህ ተደርጋ ነው የምትሰፋው። እንደዚህ ሆኖ ሲሰፋው እስከ ጥለቷ ትመጣለች። ትንሽ ነጭ ይኖረዋል። ትንሽ ነጭ ሲተርፈው ደግሞ ነጭ ልብስ ውበት ይኖረዋል። ጥለቱ ደግሞ ሰፋ ያለ ነው። ወደ 55 ሴንቲ አካባቢ ጠጋ ይላል። ከጉልበት በላይ ድረስ የሚሄድ ነው። ይሄው እንግዲህ ለትልልቅ ፕሮግራም መሆን የሚችል ልብስ ነው። ለሰርግ መሆን ይችላል። ለምርቃት፣ ለተለያዩ ፕሮግራሞች መሆን የሚችል ነው። ይህ ደግሞ ስትነካው ፈርጥ ስራ ነው የሚመስለው። በጣም ደስ የሚል ነው። ይቻላል። ይቻላል። ቁጭ ያለ ነገር፣ ቁጭ ያለ ነገር አለው። ደስ ይላል በጣም። እዚህ ጋር ደሞ አልፎ አልፎ ትንንሽ ፈርጦች ጣልጣል ቢደረግበት የተለየ ውበት ነው የሚኖረው ልብሱ። እነሱ ኦርደር ማድረግ ነው የሚጠበቅባቸው እንጂ ልብሱን እኔ ከታዘዘው በላይ ተጨንቄ ቆንጆ አድርጌ ነው የምሰራው። አንተ ታውቃለህ። ሲያዙን ነው ነገር ብና ያሳየው ብዬ ነው እንግዲህ። ይሄ ልብስ ተሰርቶ አልቆለት 27 ብር ማለት ነው። እሺ ወደሚቀጥለው ልብስ ስንሄድ ደግሞ ይህን ልብስ እንግዲህ ብዙ ሰው የሚያውቀው ይመስለኛል። የድሮ ስታይል ነው ያለው በጣም የሚያምር ልብስ ነው። እንግዲህ በሁለት ከለር ነው የተሰራው። ይሄ ግሪን ከለር ፍዝዝ ብሎ የገባበት ራሱን የቻለ ግሪን ሻይን ያለው ነው። ከዛ ደግሞ ከላይ ዳይመንድ ዳይመንድ ተደርገው የተሰሩ ዲዛይኖች አሉት። እነሱ ዲዛይኖች ደግሞ በራሱ በፐርፕል ከለር ሆኖ ቀይ ብልጭ ልጭ ገብቶበታል። ስፋቱ ደግሞ ብዙም ያልተጋነነ መካከለኛ የሚባል አይነት ስፋት ነው ያለው። ቆንጆ ነው እንግዲህ ወደ መነኑ ስንሄድ ደግሞ ሁለት አይን መነን ነው። ሁለት አይን ሆኖ ግጥም ያለ ነው። እንዳልኩ ስንሰራው ደብል እናደርገዋለን። ከዛ ደግሞ ይሄ ጥለቱ መሸፈኑ የማይቀር ነው ይሸፈናል። ምንጊዜም ጫማ ስለሚይዝ ይሸፈናል። ቆንጆ ተደርጎ ነው የሚሰራው። ነጠላው ደግሞ ይሄ እንግዲህ ከሌሎች ትንሽ ሰፋ ይላል። ከጥለቱ ጋር ሲታይ የተወሰነ ሰፋ ይላል። ዲዛይኑ ከዚህ የተወሰደ ነው ተቆርጦ ያምራል በጣም በፈለጉት አይነት ዲዛይን እንግዲህ ይሄ ልብስ አልቆለት 14 ሺ ብር ድረስ እንሰራዋለን ማለት ነው። እሺ ወደሚቀጥለው ልብስ እንሄዳለን። ይሄ ልብስ ደግሞ እንደምታየው በጣም ፍዝዝ ያለ ፒንክ ከለር ነው መደቡ። አዎ በእኛ በሙያችን ሁለት ቁጥር ተብሎ የሚጠራ ነው፣ እና ደግሞ ወርቃማ ከለርም አብሮ ሚክስ ተደርጓል። ለካሜራ ብዙ ላይ ይታይ ይችላል፣ ግን ትንሽዬ ሻይን አላት። ፍዝዝ ቢልም ወርቃማዎች አሉ፣ ደስ ይላል። እዛ እዚህ ጋ ደግሞ ግማሽ ዳይመንድ ዳይመንድ ዲዛይን በተለያዩ ከለሮች ገብተዋል ማለት ነው። እንግዲህ ቆንጆ ተደርጎ የተሰራ ነው እንደምታየው። ይሄ ልብስ ለየት የሚያደርገው አራት ማዕዘን ፍሬም ተሰርቷል ሲሸመን አራት ማዕዘኑን በፍሬም ነው የተሰራው። ይሄ ሲገጣጠም እንግዲህ የተለያየ ቦክስ ቦክስ እየሰራ ነው የሚሄደው እና ና በጣም የሚያምር አይነት ዲዛይን ነው የሚኖረው ሲገጣጠም እንዲህ ሲታይ ያን ያክልበት ላይ ኖረው ይችላል። ሲያልቅለት ግን በጣም የሚያምር ነው የሚሆነው። መነኑ እንደምታየው ሁለት አይን መነን ነው ግጥም ያለ ነው እንግዲህ ወደ ሶስት አይን ጠጋ የሚል ነው የምትታደርገው ነው የሸመኑት። ያምራል፣ ደስ ይላል። ይሄ ልብስ እንግዲህ በማንኛውም ወገብ በላይ አሰራ ቢመርጡ ቆንጆ ተደርጎ ተሰርቶ 16ሺ ብር ድረስ እንሰራዋለን። 16 እንግዲህ ይሄ ልብስ እንደምታየው ዝም ያለ ሆኖ ግን በጣም የሚያምር ልብስ ነው። በሁለት ከለር ነው የተሰራው። እንግዲህ እዚህ አካባቢ ኔቪ ብሉ የሚባል ዳርክ የሆነ በጣም ፍዝዝ ያለ ሰማያዊ ከለር ነው። ከላይ ደግሞ ፒች ከለር በቀይ ብልጭልጭ ሚክስ ተደርጎ የተሰራ ልብስ ነው። ያምራል። እንግዲህ ዛሬ ዝም ያሉ ከለሮችን ያበዛ ነው። የአብዛኞቹ ከስተመሮቻችን ምርጫ ስለሆነ እንደዚ አይነት ልብሶች ያበዛ ነው። እንግዲህ ያምራል በጣም ስፋቱ ደግሞ ምንም እንትን ያላለ ሰፋ ያለ ልብስ ነው። ያምራል። ደስ የሚል ልብስ ነው። ነጠላው ስፋቱ እንደምታየው ነው። ከዚህ ዲዛይኑ ከዚህ ተቆርጦ የተወሰደ ነው። ያምራል። ደስ የሚል አይነት ልብስ ነው። ማንኛውም ፕሮግራም ማድረግ የሚችሉት አይነት ልብስ ነው። ደስ ይላል በጣም ይሄ ልብስ እንግዲህ በማንኛውም የወገብ ላይ ያሰራል ተሰርቶ አልቆለት እንግዲህ 16000 ብር ዋጋውም በጣም ተመጣጣኝ ነው። ተመጣጣኝ ነው ይሄን የሚያክል ልብስ ሆኖ 16000 በጣም ፌር የሆነ ዋጋ ነው። ወደሚቀጥለው ልብስ ስንሄድ ይሄ ልብስ አያምርም? እንዴት ነው ትዲ? ገና ከሽመና እንደመጣ ነው። ነጠላ የለውም ገና ነጠላው እየተሰራ ነው። አዲስ ነው የመጣልን ራሱ ሶስት አርብ ነው እውነት ገና አንድ አርብ ገና እየተሰራ ነው። በጣም የሚያምር ልብስ ነው። መደቡ ፒች ከለር ሆኖ ወርቃማ ከለር የገቡበት ነው። እዚህ ጋር ደግሞ በበርገንዲ ከለር ሆኖ የተለያዩ ዲዛይኖች ገብተውበታል። ከዲዛይኑ ውስጥ ላይ ደግሞ ዳይመንድ ዳይመንድ ተደርገው በቢጫ እና በጎልደን ከለር ዲዛይን አድርገው ሰርተውታል። ተመራጭ አይነት ልብስ ነው። በጣም ደስ የሚል ልብስ ነው። የአርቡ ስፋት ደግሞ እንደምታየው እንግዲህ ወደ 74 ሴንቲሜትር የሚጠጋ በጣም ሰፊ ነው። ይሄ አራቱ አርብ ሲገጣጠም እንግዲህ እንደ አምስት አርብ ነው የሚሆነው። ደስ ለሚለው በጣም የሚያምር ልብስ ነው። ይሄ እንግዲህ ተሰርቶ አልቆለት ሀያ ስድስት ሺህ ብር ድረስ እንሰራዋለን ሀያ ስድስት ሺህ ብር ዳንዬ እንግዲህ እኔ ቀደም ብዬ ምንዳልኩ ወርክሾፓችሁ ን አይቻለሁ እኔ እናንተ ብዙ ቆይተናል ቤተሰብ ነን እኔ ወደ ሚዲያ የማመጣቸው ሰዎች በተቻለ መጠን ደንበኞች የሚያስደስቱ መሆናቸው ንጹህ ልብስ በተመጣጣኝ ዋጋ የሚያገኙበትን ነው እያደረግን ያለ ነው እና አንተ የምትመጥን እውነት ስለተገኘ ወደ ስክሪን አመተናል ማለት ነው። ወርክሾፕ ላይ እንግዲህ ብዙ ልጆች እንዳሉ አውቃለሁ። ልብስን እንደምትራቀቅበት አውቃለሁ። በርከት ትላሉ ሰዓታት። እንዲሁም አንተ የምትታወቀው ሰዎች የነገሩኝ ስላንተ ስጠይቅ ሀያ ሰዓት ይሰራል ብለውኛል። ልክ ነው? እሱ ነገር እውነት ነው፣ እውነት ነው። ያው ረዥም ሰዓት በመስራት ትታወቃለሁ። ምንድነው ስራ እየሰራን ከሆነ አይቀር በደንብ ቢሰራ ብዬ አምናለሁ። ይሄ ራሴ አቋም ነው እና ረዥም ጊዜ ነው የምሰራው። ረዥም ሰዓት ነው የምሰራው፣ ምክንያቱም ከስተመሮችን ብዙ ስለሆኑ ጊዜ አይበቃኝም። ከልጆች ጋር፣ ከሚያግዙኝ ባለሙያዎች ጋር በጣም ረዥም ሰዓት ነው የምንሰራው። እንግዲህ ያለ ረፍት ነው የምናገለግለው። አሁን ደግሞ ወደዚህ ወደ ቻናላችን ስንመጣ ደግሞ ከስተመሮቻችን ሳይሳቀቁ የፈለጉትን አይነት ልብስ በአጭር ጊዜ ማዘዝ ቢፈልጉ ከተባልነው ጊዜ ያው አንተ ታውቃለህ፣ ከተባልነው ጊዜ ሁሌ ማስቀድመን ነው የምናደርሰው። በዚህ የታወቅነን ያው ይሞክሩን። እና እንግዲህ ጥራት ያለውን ልብስ በጥራት ባለው በሰዓቱ እናቀርባለን ማለት ነው። አንዱ ትልቁ ነገር ውድ ደንበኞቻችን፣ ዳኔ ጋ ቀጠሮ ማሳለፍ የሚባል ነገር የለም። እንግዲህ ሞክራችሁ ትነግሩኛላችሁ ማለት ነው። አዲስ ሰው ሲመጣ ሁሌ ተቀበሉልን፣ እንኳን ደህና መጣ እያላችሁ ተቀበሉልን። እጅግ አድርገን እናመሰግናለን። ለዚህም አመሰግናለሁ። ይህ ዛሬ ለእኛ በጊፍት የተሰጠን ነው፣ ከካሜራማን ጋር ማለት ነው። ምስሉን እንግዲህ እዚሁ እናደርግላችኋለን። እጅግ አድርገን እናመሰግናለን። ዳንዬ፣ ሳምንት እንመልሳለን ውድ ቤተሰቦቻችን በያላችሁበት ያላችሁበት መልካሙን እየተመኘንላችሁ፣ ስልኮቻችን ተጠቀሙባቸው። እስክሪን ላይ እና የኮመንት የመጀመሪያ ቦታ ላይ የዳኒ ስልኮች አሉ። ዋትሳፕ ላይ ትገኛለህ፣ ዋትሳፕ ላይ አለው፣ ቴሌግራም ላይ አለው፣ በቀጥታም አለ፣ ሁሌም አለ። ኦርደር አድርጉ በነፃነት ማለት ነው። በያላችሁበት ይደርሳችኋል። እጅግ እናመሰግናለን። ሳምንት እንገናኛለን። ቸር ሰንብቱ።